ሰላም ተማሪዎች እንዴት ናችሁ? በዛሬ ሁለት ትምህርት ሚኒስተር በ2018 ዓ ም የግልና የመንግስት ዩኒቨርሲቲዎች የሪሜዲያል መቁረጫ ነጥብን አሳውቋል። ሰው ምን እንደሚመስል የማሳያችሁ ይሆናል። በመጀመሪያ ላይ ሙሉ ወጪያችሁ በመንግስት ተሸፍኖላችሁ ገብታችሁ መማር የምትችሉ ተማሪዎች ስንት እንደሆነ ነው የመጀመሪያው። በተፈጥሮና በማህበራዊ ሳይንስ ለወንድ ተማሪዎች 216 ከ600፣ የተፈጥሮና ማህበራዊ ሳይንስ ሴት ተማሪዎች 204 ከ600 እና ከዛ በላይ ያመጣችሁ ታዳጊ ክልልና አርብቶ አደር አካባቢ የተፈጥሮና ማህበራዊ ሳይንስ ተማሪዎች ለሁለቱም ፆታ 192 ከ600፣ መስማት ለተሳናቸው ተማሪዎች በናቹራልም በሶሻልም 192 ከ600፣ ለአይነ ስውራን ተማሪዎች በሁለቱም ፆታ ለሶሻልም ለናቹራልም 160 ከ500 ሁኖ ተወስኗል ማለት ነው። ሌላኛውና ሁለተኛው ደግሞ በግል ኮሌጆች እንዲሁም በመንግስት ዩኒቨርሲቲዎች ቢሆን ወጪያችሁን በራሳችሁ ሸፍናችሁ ወይም እየከፈላችሁ የመማር የምትችሉ ተማሪዎችን ደግሞ ስንመለከት የእናንተ ከመቶ አይ ሚን እንደ ተማራችሁት የትምህርት አይነት ለምሳሌ ከ600 የተማራችሁት የ633 ፐርሰንት ከ500 የተማራችሁ ደግሞ የ533 ፐርሰንት ይሆናል ማለት ነው። ይሄ ማለት 600 ሲባዛ በ03 እዚህ ጋር ደግሞ 500 ሲባዛ በ03 ታደጉታላችሁ። እዚህ ጋር ደግሞ ሲባዛ በ03 ታደጉታላችሁ። ስድስት መቶን ስናበዘው መቶ ዘጠና ስምንት ይመጣል ይህንኛው ደግሞ መቶ ስልሳ አምስት ይመጣል ማለት ነው። ከአምስት መቶ ላይ የተፈተናችሁ ተማሪዎች መቶ ስልሳ አምስት እና ከዛ በላይ ካመጣችሁ በግል ኮሌጆች ወይም በመንግስት ዩኒቨርሲቲዎች እየከፈላችሁ መማር ትችላላችሁ። ከስድስት መቶ ደግሞ መቶ ዘጠና ስምንት እና ከዛ በላይ ካመጣችሁ ተማሪዎች እየከፈላችሁ ለሴቶችም ለወንዶችም ተመሳሳይ ነው፣ እየከፈላችሁ በመንግስት ዩኒቨርሲቲዎችም በግል ኮሌጆች መማር ትችላላችሁ። ነገር ግን አንዴ ከገባችሁ አመት ሙሉ እየከፈላችሁ ነው የምጨርሱት ሙሉ ዲግሪያችሁን እስከምትይዙ ድረስ ማለት ነው።